አብዛኞቻችሁ ነገራችሁን ያስያዛችሁት እራሳችሁ ናችሁ። እንዴት እንደሆነ ግን አላወቃችሁትም። ብዙ ህልም ባለበት ይልና ብዙ ቃላትም ባለበት ይላል። ምን ማለት እንደሆነ ልንገራችሁ። አንድ አይነት ቃል ናቸው። ስሙኝ በደምብ። ብዙ ህልም ባለበት ሲል ብዙ ፕላኖች፣ ብዙ እቅዶች፣ ብዙ ሀሳቦች ያሉበት ስፍራ ላይ ብዙ ቃል ስላለ ነው ብዙ ቃልም ባለበት ያለው። ምን ማለት እንደሆነ ልንገራችሁ። ለምሳሌ ሎተሪ ቢቆርጥ፣ እሱ ሎተሪ ሲቆርጥ ያ ሎተሪ ተለቆ እጣው ደረሰው ይባል። ስሙኝ በደንብ። አሁን እጣው በቲቪ ላይ ሲለቀቅ ያ እጣ የራሱ እጣ ነው አደለ? በቃ ይሄ እጣ ደርሶኛል ምናምን ብሎ አንደኛ እጣ፣ ለምሳሌ 30ም 50ም ምናምን ሚሊዮን ቢሆን ደርሶኛል ብሎ ያ የያዘው ልክ እንደ ቼክ ብር ነው አደለ? ያዘው። ብዙ ሰው የሚሳሳተውን ነገር ልንገራችሁ። ልክ ያንን ነገር ሲይዝ ኢሚዲየትሊ ፕሮሚስ ይጀምራል በቃ ይሄን እናረግልሃለሁ ይሄን እናረግልሃለሁ ይሄን እናረግልሃለሁ ብሎ ይጀምራል። የመጨረሻ አደገኛ ማታ ቁት መከራ ላይፋችሁ ላይ ከፈታችሁት የዛች ሰዓት አብዛኛው ሰው ዘጠና ዘጠኝ ፐርሰንት ሰው ለሰው ቃል የገባ ቃሉን ማድረግ አልቻለም። እራሳችሁን ቼክ አድርጉ ለሆነ ሰው ቃል ገብታችሁ አርጋችኋል ወይ ስንቱን አርጋችኋል? የሚለውን አስቡት። ለምን እንዳላረጋችሁስ ታውቃላችሁ ወይ? ከእናንተ ፕሮብሌም አይደለም። ከእናንተ ፕሮብሌም ቢኖር ኖሮ መጀመሪያውኑም እንድታደርጉለት ለዛ ሰው ልባችሁ ላይ ከብድም ነው። ስለዚህ መልካምነትን ሼር ለማድረግ ስለፈለጋችሁ ነው ቃል የምትገቡት ንፉግ ስላልሆናችሁ አሁን ያው ኢሚዲየትሊ ያ ዕጣ ወጥቷል አይደል? ተለቋል እኮ ኢሚዲየትሊ፣ ቃል እንደገባችሁ ሲያቁ ፋይት የሚያረጓችሁ እነዛን ሰዎች ፋይት የሚያረጉ ዲመኖች ፊታቸውን አዝሮ ወደ እናንተ ይመጣሉ። ለምን ካላችሁ ቃል የገባችሁት ነገር ያን ሰውዬ የሆነ ላይፉን ፈቀቅ እንደሚያረገው ስለሚያቁ ላይፉ እንዳይለወጥ የሚፈልጉ ስፒሪቶች እናንተ ጋር ይመጣሉ። ያቀዳችሁት ነገር እንዳይሳካ ይዋጓችሁ። ኢቨን ተለቆ እንኳን ቢሆን ያ ሎተሪ በቴክኒክ ማሽኑ ተበላሽቶ ነው ድጋሜ ያስብሉባቸው የደረሰ አይታችኋል አብዛኛው ሰው አብዛኛው ሰው ትልልቅ ፕሮጀክቶች ጀምሮ፣ ትልልቅ ነገሮች ጀምሮ ኢቨን ታውት ትልልቅ ፕሮጀክት ይገርማችኋል አይደል። ስራ ብትሰሩ እቅድ እቅድ ስራ ወስዳችሁ፣ የሆነ ካምፓኒ ኮንትራት ወስዳችሁ ብትሰሩ የዛን ካምፓኒ ስራ ሰርታችሁለት፣ ከእናንተ የሚጠበቀውን አስረክባችሁታል አይደል፣ ጨረሳችኋል። አሁን ምንድን ነው የሚገራችሁ? ፔመንታችሁ አይደለ፣ ገንዘባችሁ። ግዴታቸውን መልቀቅ አለባቸው። ገንዘቡ ይለቀቅልኛል ብላችሁ ፕላን አድርጋችሁ የእናንተ እኮ ነው፣ ኢትስ ኦቪየስ ይለቀቅልኛል ብላችሁ ፕላን አድርጋችሁ በዛ እጃችሁ ላይ ባልገባ ገንዘብ ፕሮሚስ ስገቡ ያንን ካምፓኒ የሆነ ፋይት ይከፍትበት። ቢሊቭ ሚ እኔ ብዙ ጊዜ ነው ያየሁት፣ ኢቨን በእኔ እንኳን አጋጥሞኝ የሚያውቅ ነገር ነው ነገራቸው። ብዙ ጊዜ ኢቨን አንዳንድ ሰዎች ስፒሪቹዋል ፋይት፣ አደገኛ ላይፋቸው ላይ የተከፈተ የሆነ አደገኛ ዴሊቨራንስ የሚያስፈልጋቸው ሰዎች አሉ። ሰዎች ሊረዷቸው በቃ ልብ መልካም ሆኖ ሲመጡ የተጠጓቸው ሰዎች ሁሉ ፋይቱ ውስጥ ይገባ የሆነ ነገራቸው የያዛል ምናምን ማት ነገራቸው እያል ሰላም ነበርኩ እኮ ይሄን ሰውዬ ልረዳ ከጀመርኩበት ደቂቃ ጀምሮ ነው እንደዛ የሆንኩት አብዛኞቻችሁ ማታውቁ ስንት መከራ ውስጥ ኢቭን የራሳችሁ እጃችሁ ላይ መግባት የነበረበት ስንት ፋይናት የተያዘው በራሳችሁ ቃል ኢሜዲየትሊ ወይ ሀሳቤን ተቸዋለሁ ብላችሁ ካላፈረሳችሁ ብዙ ሰው ቻሌንጅ በጌታ በኢየሱስ ስም ጸልያለሁ። በራሳችሁ አፍ ቃል የተያዘባችሁ ነገሮች እንዲለቀቁ ጸልያለሁ። አሜን። እንዲለቀቁ ጸልያለሁ። አሜን።